ሰው አንቺ ሲከወዱሽ ውጪ ምን ሆነሽ ነው? ሌላ ነገር ገምቼ ትልቅ ከፍ ያለ ነገር ስገምቼ። አረ ሙጌ ካጓጓኝ ነገር ምንድን ነው? ባህር ዳር ሄደውን ሰውዬ እኮ አገኘሁት እና ባለ ማርያም ነው እያልሽ ያለሽው ቅድስት? እሺ ለማንኛውም አድርጎን እንጥፈሽልኝ፣ አለ ድጋሚ ላንጥፈው። እኔ አልፋታውም። ይህ ከስሜታ ውስጥ ያለው ጥያቄ እንደ አዲስ ፈድቶ እየወጣ ነው። ሞገስ በሩን አንኳኩ።

ዳጣ በስተመጨረሻ ቤተሰቦቿን አግኝታ ደስታዋ ሙሉ ሆኖላታል። እንግዲህ ከዚህ በፊት በተለያየ መንገድ ስትገልጽ እንደሰማናት የፍቅር ግንኙነት ለመመስረት እንኳን ምን ያህል አስቸጋሪ እንደሆነባት ስትገልጽ ነበረ። ምናልባትም የምትቀርባቸው ወንዶች የስጋ ዘመድ ሊሆኑ ይችላሉ የሚል ስጋት እንደነበራትና በዚህም ምክንያት ከወንዶች ርቃ እንደኖረችም ስትገልጽ ሰምተናታል። ዛሬ ግን እናት፣ አባት ብቻ አይደለም፣ በዙሪያዋ ብዙ አክስት፣ አጎት፣ እህት፣ ወንድም እንዳሏትም ተረድታለች። ለማንኛውም ሞገሴ እቅዱን አሳክቷል። ይኸው ቤተሰቦችን ታገኛለች ቃል እገባልሽ አለውኝ። በተለያየ አቅጣጫ እንፈልጋቸዋለን እንዲሁ ተዘዋውረን ብናጣቸው እንኳን የተለያዩ የቴሌቪዥን ጣቢያዎች በማሰራጨት አንችን ከቤተሰቦች ጋር ማገናኘት ትልቁ ህልሜ ነው፣ እንዳለውም ዛሬ ላይ ሞገሴ ቃሉን ተፈጻሚ አድርጓል። በእርግጥ ሞገሴ ከተናገረው ምን ያልፈጸመው ነገር አለ? ማንኛውም ምሳሌ ድራማ ክፍል 67 ምን አዲስ ነገር አለ? ወደ ዛሬው ክፍል ልውሰዳችሁ። ዛሬ በሚያስገርም ሁኔታ ዝና እየተደበደበበት፣ ማለትም የአቶ አበበ ደምሳ ልጅ ወንዶች ሁሉ ከርቀት ይፈሩት ነበረ። ነገር ግን ብሩኬ ዋጋውን ሰጥቶታል። ይህ ጉራውን በመጨረሻ አሳፍሮት ሁለተኛ ብሩኬን ማግኘት እንደማይፈልግ እንግዲህ እየተናገረ ነው። ማህሌትም ከዚህ በፊት ስጋቷ ብሩኬ ላይ ነው። ብሩኬን አንድ ነገር ማድረግ አለብህ እሱ ነው ዋነኛው፣ ማለትም ብሩኬ ላይ ጉዳት ደረሰ ማለት ሞገሴ ክንፉን ተመታ ማለት ነው። ሞገሴ በጣም ፈሪ ነው ብላለች። እሱም ቢሆን ያውቃል። ማለትም የሞገሴን ጸባይ ምን ያህል ፈሪ እንደሆነ በደንብ ጠንቅቆ ያውቋል። ነገር ግን ሞገሴ አሁን ላይ ቆራጥና ጀግና የሆነበት ሰዓት ነው። አንደኛ እራሱን ከጥቃት ለመከላከል የብሩኬን ሽጉጥ ይዞም እየተንቀሳቀሰ ነው። በዛ ላይ ከበፊቱ አሁን በተሻሻለ መጠን ወንዶች ሁሉ ሲመጡበት ሽጉጡን መዘዝ ማድረጉን ተያይዞታል። እንግዲህ ከዚህ በፊት አጋቹን ጉዳት እንዳደረሰበት ተመልክተናል። ዛሬ ላይ ታዲያ አዳጣን ለማግኘት እንግዲህ በጉጉት ባለበት ሰዓት ዝናን ከርቀት ይመለከተው ስለነበር አሁንም አሳልፎ ይሰጠኛል በሚል በብሩኬ ላይ እምነት አልነበረውም። በስተ መጨረሻም ወደኋላ በመመለስም ወደ ቤቱ አቅንቷል። ታዲያ አሁንም እየተከታተሉት እንደሆነ ለሉላ ነግሯታል። ሉላም ብሩኬ ጋር ይቅርታ አድርገህለት አሁንም እንደነበረ ጠላቶቻችሁን በጋራ መመከት የለባችሁም፣ በማለትም ገልጻለታል። እርግጥ ሞገሴ እስካሁን ድረስ በብሩኬ ላይ ይቅርታ እንዳላደረገለት ይገልጽ ነበረ። ነገር ግን ያደረገው ትክክል ነው። አንተስ ቢሆን ምን ታደርግ ነበረ? ያኔ ኮ እኔን አሳልፎ ባይሰጠኝ ኑሮ ይህኔ ምሳሌ አትታገምም። ይቅርታ ልታደርግለት ግድ ይልሃል በማለትም ሉላን ሊሰማት ችሏል። እስከ መጨረሻም በሁለታቸው መካከል እርቀ ሰላም የሚፈጠርበት ማግስት ላይ ናቸው። ማህሌትም ምንም እንኳን እስካሁን የተሳካላት አንድ ነገር ባይኖርም አሁንም ቢሆን እንቅልፍ አልተኛም። ሞገሴን ሳላስገድል ቤትም ሳላስገዛ እያለች ነው። በተደጋጋሚ ስልክ እየደወለም እያስጠነቅቃት ነው። የማህሌት ቅድ ዝናን በፍቅር ማንበርገግ እንዲሁም ሞገሴን አስገድላ ቤት ማስገዛት ሲሆን፣ ነገር ግን ማህሌት ከአሁኑ ጀምሮ አንዱም የሚሳካላት አይመስልም። እንግዲህ በዝረራ የቆመው ዝና አሁንስ ቢሆን ምን ያህል ርቀት ሊጓዝ ይችላል? አጋቾቹስ በትክክል እሱ ያዘዘውን መተግበር ይችላሉ አይችሉም? እስኪ እናንተ ምን ትላላችሁ በዚህ ጉዳይ? በእርግጥ አጋቾቹ ማለትም ሞገሴን ካልገደሉ የወሰዱትን ገንዘብ መመለስ ብቻ አይደለም፣ በሕይወታቸው አደጋ እንደሚደርስባቸው ዝቶባቸዋል። ነገር ግን አሁን በብሩኬ ዘንድ በዝረራ መቆሙን ከሰሙ ያሰማራቸው ነፍሰ ገዳዮችም ምናልባትም ወደ እሱ የሚዞሩበት አጋጣሚ ይፈጠራል ብዬ ተስፋ አደርጋለሁ። በሌላ በኩል ብሩኬ አሁን ከቅድስት የፍቅር ጥያቄ ቀርቦለታል። እንግዲህ እስካሁን በተለያየ መንገድ ከምታሳያቸው ምልክቶች ውስጥ ከአንደበቷ አውጥታ ግን እወድሃለው የሚል ቃላትን አላዘነበችበትም። ዛሬ ላይ ግን ብሩኬ በጣም እወድሃለው፣ አፈቅራለሁ እኔናንተ በትዳር ተጋብተን ብንኖር ምን ይመስልሃል የምትልም ትመስላለች። እቅዷ ትልቅ ነው። ልጅ ወልዶ መሳም እና ማቀፍ ትፈልጋለች። ይህ እቅዷንም ደግሞ ሊያሳካላት ዳር የደረሰም ይመስላል። ብሩኬ በፍቅሯ ሳይማረክ አይቀርም። ብቻ በሁለታቸው መካከል አንዳች መዋደድ እንዳለም ያመላክታል። ይህንን ደግሞ ብሩኬ የማያደርግበት አንዳችም ነገር የለም። ምክንያቱም ልጁን ቅድስትን በጣም ትወድለታለች። ስለዚህ ሌላ የማያውቃትን ሴት ወደ ቤቱ ከማምጣት ይልቅ ቅድስትን ቢያገባት ለሱም ለሷም በጣም ጥሩ እድል ይሆናል ማለት ነው። የማህሌትና የፍራታ ስጋት ይኸው ነበረ። እንግዲህ ማህሌት ደግሞ ልብሷን ጥላ አብዳ መሄዷ ነው። ሌላኛው የዳጣ የቤተሰቦቿ የመገናኘት ነገር ነው። እንግዲህ ገና ከባህር ዳር መጥቷልና የቤተሰቦችን ቤት ሊያሳየኝ ይችላልና ዛሬ ተገናኝተን እወስድሻለሁ ሲላት በጭራሽ አላመነችም። ምክንያቱም ሞገሴ እስካሁን ዝናን በመፍራት ወጥቶ እያፋለጋት አልነበረም። በዚህ ስጋትም እስከ መቼ ድረስ ነው ቤት ተቆልፈህ የምትውለው? እኔ ቤተሰቦችን አገናኘኝ፣ ምናልባትም የቤተሰብን ማጣት በደንብ ስላልተረዳሁ ይህ ቁስሎ ሊገባህ አይችልም በማለት በጣም እያለቀሰችና እያነባች ነግራው የሆነ ቦታ ደርሰው ነበረ ኖም የሄዱበት ቦታ ፈራርሶ ነበር የጠበቃቸው። በዚህ በጣም ተስፋ ተሟጡና አዝና እንደተመለሰችም ተመልክተን ነው። ፍሬ ላይ ግን እነዛ ያሳለፈቻቸው የስቃይ ጊዜያት አበቃለች የተባለች ትመስላለች። ቤተሰቦቿ የሚገኙበት በጣም ትልቅ የሆነ ግቢ እንደነበረ ከዚህ በፊት ተነግሯታል። ታዲያ ዳጣ አባቴ ሆን ወይስ እናቴ፣ እናት እንዴት ጨክና ልጇን ትጥላለች? የሚለው ጥያቄ እንደተፈታላትና የሰላሳ አመት ጎልማሳ የሚሆን ወጣት አንስቶን በጨለማ እንደ ጣላት ተነግሯታል። ይህ ደግሞ ከአባቷ ላይ ስጋት አድሮባታል። አባቴ በምን ያህል ቢጨክን ነው ልጁን አውጥቶ ጎዳና የጣለው በማለትም አሁን ይህ ጥያቄዋ ምናልባትም ፊት ለፊት ከአባቷ ጋር ተገናኝታ ምን ብበድለ ነው ለምን ሳንስተ ጣልከኝ የሚሉ የተለያዩ ጥያቄዎችን የምታስከትል ይሆናል። እናትም ገና በጨቅላ እድሜዋ የተለየቻትን ልጇን ፊት ለፊት ልትገናኛት ነው። በጣም የሚገርም ታምር ነው። ለማንኛውም እንግዲህ የዳጣ የቤተሰቦቿን መገናኘት ጉዳይ ጉጉት እየጠበቀነው ነው ነው ዳጣ በእርግጥም ቤተሰቦቿን ታገኛለች፣ ሕልሟም ይፈታላታል። ቀጣዩ ምዕራፍ የሞገሴና የሉላ ጋብቻ ነው። እሱም ደግሞ የዝናን የፍች ደብዳቤ ካቀረብሽ ዞሮ ዞሮ ከሞገሴ ጋራ የውል ስምምነት እያደርጋሉ ማለት ነው። በእርግጥም ዝና ይህንን የፍች ደብዳቤ አምኖ ይሰጣል ወይስ አሁንም በግድ ሚስቴ እያለ ሊኖር ይችላል? እናንተስ ምን ትላላችሁ? ቦክሰኛው ያቶ አበበ ደመሳ ልጅ በሞገሴና በሉላ ላይ ምን አዲስ ትዕይንት ሊፈጥር ይችል ይሆን? ካሌትም የሞገሴን መውጫ መግቢያ እንዳትከታተል ኤፍራታ የሆነ ነገር ነግራታለች። ማለትም እንዴት ሉላን አሳልፈች ሰጠች ማለት እኮ ዝናን በፍቅር ልታገኙ አትችይም ስለዚህ በዚህ ጉዳይ ወደ ኋላ ማፈግፈግ አለብሽ በማለት ምህቷን መክራት አለች ይሄ ነገር ሳይጠቅመኝ አይቀርም በማለት ከሴና ሉላን ለመለያየት መስራት እንደሌለባትም እጇን ታጥባል ታዲያ ቀጣዩ ዕጣ ፈንታ የማህሌትና የዝና ነገር ምን ላይ ይደርሳሉ እኔ በበኩሌ ማህሌት የሚፈለገውን ውጤት ካላመጣችለት የዝና ወዳጅነት ይሰረዛል የገቢ ምንጫን በዚህ ምክንያት ሊቋረጥ ይችላል። በኤፍራታና በማህሌት መካከልም ከፍተኛ የሆነ ጠብ የሚፈጠር ይሆናል። ጣዩ የማህሌት እቅድ የሚሆነው ብሩኬን ተንበርክካ በጋብቻ እንዲያገባት መጠየቅ ይሆናል። ብሩኬ ከዚህ በኋላ አይንሽላፈር ያላትን ማህሌት ግን እንደማይቀበላት እርግጠኛ ነኝ። የማህሌት የኤፍራታ፣ እንዲሁም የዝና ጉዞ ይከሽፍና እነብሩኬ ድል አድራጊነት የሚጠናቀቅ ይሆናል። ለማንኛውም የዛሬው ክፍል ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ ለቻናሌ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአግብሮት ጋብዝኳችሁ። ባይ ባይ።